ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? በያላችሁበት ሰላምታ ይድረሳችሁ። ተክሌ ነኝ፣ ተክለ ሚካኤል አበበ ሳህለ ማርያም። ወደ ፍርድ ቤት ልሄድ የተዘጋጀሁ ነው፣ እንደምታዩት። ዛሬ ፌዴራል ኮርት መቶ ሰማንያ ኩኒ ስትሪት ዌስት ነው ጀስቲስ መክዶናልድ ጋር ኬዝ አለኝ። ሶ ቶሮንቶ አካባቢ ያላችሁ መምጣት መትፈልጉ ሰዎች፣ በነገራችን ላይ ፓብሊክ ነው። ኦፕን ነው ለሕዝቡ። አቴድ ማድረግ መመለከት፣ ኦብዘርቭ ማድረግ ትችላላችሁ። ቪዲዮ ካሜራ ምናምን ክልክል ነው። አምስተኛ ፎቅ ፋይፍ ቢ ከኢለቨን ጀምሮ ኢለቨን ኤኤም ጀምሮ አንድ ሰዓት ተኩል ያለ ዘጠና ደቂቃ ነው። ብታዩ ቆንጆ ነው፣ ደስ ይላል። ሰምታይምስ እንደ መዝናኛም ጭምር ነው። በጣም ፋስኔት ያደርጋል። የዚህ ሀገር የፍርድ ቤት ስርዓት የዳኞቹ የፍርድ ቤት ሬጅስትራሮቹ፣ አሸሮቹ፣ አክብሮት ትህትና፣ ስርዓቱ ፕሮሲጀሩ በጣም ደስ ይላል፣ ቆንጆ ነው። አልፎ አልፎ ፍርድ ቤት ጎራ እያላችሁ ውበር የምትሰሩ ታክሲ የምትሰሩ ወዲያ ወዲህ የምትንቀሳቀሱ ሰዎች አንዳንዴ እንደ ብሬክ ውሰድበት። ኦፕን ነው ፓብሊክሊ ክልክል ነው የሚል ካልተለጠፈ በስተቀር በሩ ላይ ፍርድ ቤት ኖርማል ክፍት ነው። አንዳንድ የሴኩሪቲ ኬዞች ወይም የህፃናትን የሚከለከል ነገር የሚመለከት ጉዳይ ካልሆነ በስተቀር ኤሌኒ ኬዝ ዛሬ የመጣሁትኝ ለሱ አይደለም። ለምን ድረሳ አደረግ የሚል ጥያቄ ከተነሳ ብዬ ነው። በዋነኛነት ዛሬ የመጣሁትኝ ካርኒ ከመጣ በኋላ የመጀመሪያው ማርክ ካርኒ ማርክ ካርኒ ማርክ ካርኒ ጠቅላይ ሚኒስትር አሁኑ ከመጣ በኋላ በተለይ ደግሞ ባለፉት ጥቂት አመታት ውስጥ በጣም ፈንዳመንታል የሆነ የኢሚግሬሽን ህግ የተመለከተ በተለይ ስደተኞች የተመለከተ ህግ እንደሚወጣ ሲዘቱ ሲፎክሩ ነበረ። አንደኛዋ አሁን እየመጣች ነው። ባለፉት አመታት እስካሁን ባለው አሁንም ድረስ ባለው የካናዳ ህግ መሰረት አንድ ሰው ከውጭ መጥቶ ፎሬነር እዚህ ሀገር በጉብኝት አዜ ቱሪስት፣ ቪዚተር፣ በተማሪነት በቴምፖራሪ ወርከርነት መጥቶ አሳይለም ለመጠየቅ የታይም ገደብ አልነበረው። አንድ አመት፣ ሁለት ዓመት፣ አስር ዓመት፣ ሃያም ዓመት ቆይቶ መጠየቅ ይችላል። አሳይል የሚከለክል ህግ የለም። በተቃራኒው እንደ ዩ ኤስ አይ ቲንክ አንድ ዓመት ውስጥ ዚን ዋን ይር አሳይል ማመልከት ያለባቸው መሰለኝ ሰዎች። ኦፍኮርስ የዩ ኤስ ህግ ባለሙያ አማክሩ። የዩ ኤስ ህግ ላይ እውቀት ሚን ኤክስፐርቲዝ የለኝም። ኤንድ ኤክሰፕሽንስ ሊኖሮች ይችላሉ፣ ግን በአንድ ዓመት ውስጥ ኢን ጀነራል በ12 ወር ውስጥ ማመልከት አለበት አንድ ሰው ኢን ካናዳ። እሱ ህግ አልነበረም። አሁን ግን ባለፈው ሜይ 27 ቀን 2025 ዓመተ ምሕረት አዲስ ሌጂስሌሽን ስትሮንግ ቦርደር አክት የተሰኘ ወይም በጣም ጥብቅ የሆነ ጠንካራ የሆነ የካናዳን ድንበር ወሰን ጂኦግራፊ ብቻ ሳይሆን አጠቃላይ ህግ የተመለከተ ህግ ኢንትሮዱስ ተደርጓል። የመጀመሪያው ሪዲንግ ተደርጓል። ኦፍኮርስ ገና አልጸደቀም ገና አልጸደቀም፣ ረቂቅ አዋጅ ነው። ሃውስ ኦፍ ኮመንስ ያዩታል፣ ን ሴኔቱ ጋር ይሄዳል፣ ን ከጸደቀ ገቨርነር ጀኔራሉ ከፈረሙበት፣ ን ከዛ በኋላ ህግ ይሆናል የሀገሪቱ ግን ገና በረቂቅ ደረጃ ያለ ነው። ከዚህ በኋላ ይሄ ረቂቃዎች ቢናገረው ካናዳ ውስጥ መጥቶ አንድ ሰው በአንድ አመት ጊዜ ውስጥ አሳይለም መጠየቅ አለበት። ገና ዝርዝር ህጉ አልወጣም፣ ኤክሰፕሽንሱ ምናምን ገና ሊኖር ይችላል። ተማሪ ሆኖ የመጣ ሰው እስካሁን ድረስ መታችሁ ቅድም እንዳልኩት አስር ዓመት ሀ ዓመት አስር ዓመት የፈለጋችሁትን ያህል መቆየት ትችሉ ነበረ። ኢንዴፊኔት ነበር። በት ናው ዊዝን ዋን ይር አሳይለም ማመልከት አለባችሁ። በተለይ ይሄ ተማሪዎች የመጡ አመት ሁለት ዓመት ከተማሩ በኋላ ሶስት ዓመት ከቆዩ በኋላ ወርክ ፐርሚት ወጥተው ከሰሩ በኋላ ፒ አር ማግኘት ሳይችሉ ሲቀሩ አሳይለም ይጠይቃሉ። እና እሱን ፕሪቨንት ለማድረግ ለመቀነስ መሰለኝ የት ዋነኛው አላማው። ብዙ ናቸው። በዚህ በስትሮንግ ቦርደር አክት በሚለው ውስጥ ብዙ አሜንድመንቶች የሌሎች ህጎችም ናቸው የወጡት። በተለይ ግን አብዛኛውን ስደተኛውን የሚመለከተው ይሄ መጤውን የሚመለከተው የውጭ ዜጎች የሚመለከተው ይሄ በተለይ ኢትዮጵያን ኤርትራያን የሚመለከታቸው ይሄኛው ስለሆነ ነው እችን ነዋሪ ያወጣሁት አዲስ ረቂቅ አዋጅ ወጥቷል። ስለዚህ ተማሪዎች ካላችሁ በጊዜ አይነት እዚህ የመጣችሁ ሰዎች ካላችሁ በጉብኝት እናቶች፣ አባቶች ወጣቶች ካላችሁ አሳይለም የመጠየቅ ሀሳብ ካላችሁ ጥገኝነት የመጠየቅ ሀሳብ ካላችሁ በአንድ አመት ጊዜ ውስጥ ማድረግ አለባችሁ። አንድ ይሄ ህግ በተለይ አሜሪካው በደንብ አላውቀውም። የተለየ የሚያደርገው ምንድን ነው? አንድ አመት ቆይቶ ኖርማሊ ወደ ሀገር ቤት ተመልሶ ቢመጣ የሚያሰው ሁለት ዓመት ሶስት ዓመት ቆየ አገር ቤት ሄዶ ተመልሶ ቢመጣም ስቲል የመጀመሪያው አንድ ዓመት የቆየበት ጊዜ ወይም ከአንድ አመት ላይ የቆየበት ጊዜ ይቆጠራል ማለት ነው። እንደ አዲስ አይቆጠርም። ኦኬ፣ ሄድክኝ ኢትዮጵያ ከ10 አመት ከ5 አመት ከሁለት አመት በኋላ ተመልሼ ብመጣ እና እንደ አዲስ ይቆጠር ላይ ብትሉ አይሆንም ማለት ነው። ስለዚህ አሳይለም የመጠየቅ አሳብ ያላችሁ ሰዎች እጓል አልጸደቀም፣ ገና እንዳልኳችሁ ብዙ ፕሮሰስ አለው። ከጸደቀም በኋላ እንደምታውቁት ይሄ የብልጽግና ህግ አይደለም ለኢትዮጵያ አይደለም ብልጽግና ኢትዮጵያ ውስጥ ህግ ወጣ፣ ያው ስታምፕ ማድረግ ነው ይጠድቃሉ። የንብረት ማስመለስ አዋጅ ይባላል። ላይ አንድ ሰው ደሞዝ ሁለት ሺህ ነው፣ የሀያ ሚሊዮን ብር ቤት አለው። ኬት አባቷ መጣው። ስለዚህ ኬት እንዳመጣ አሳይ አዘርዋይዝ ይወረስብሃል ነው ኖ ኢንዱስትሪ ነገር ለምስ ያገር ህጉ ወጥቶ በጣም ቻሌንጅ ይደረጋል። ህገ መንግስታዊ ቻሌንጅ፣ ኮንስቲቱሽናል ቻሌንጅ ፍርድ ቤት ሄዶ ተከራክረው ስትራይክ ሊደረጉሉ ሊሰረዙሉ ይችላል። ሰስፔንድ ሊደረጉሉ ይችላል። ፍርድ ቤቱ ኖ ሊል ይችላል። ብዙ ረጅም ፕሮሰስ ነው። በት እንድታቁት ያህል ነው። አቅጣጫው የሚጠቁመው አሁን ያለው ፌዴራል መንግስት ማይኖሪቲ መንግስት ሆኖ አደለም። መቶ ሰባ ሁለት ነው ሳያስ ማግኘት ያለበት ከሶስት መቶ አርባ ምና ወንበር ውስጥ፣ ግን ያላቸው መቶ ስልሳ ዘጠኝ ሶስት ወንበር ይጎላቸዋል። አይ ቢሊቭ። ስለዚህ ማይኖሪቲ መንግስት ስለሆነ የግድ የሌሎች ፓርቲዎች የኤን ዲ ፒ ፓርቲ ወይ የኮንሰርቫቲቭ ወይ የብሎክ ቤኳ ድጋፍ ያስፈልገዋል ይሄንን አዋጅ ለማስጸደቅ። ገና አልጸደቀም። ረቂቅ አዋጅ ነው በፕሮሰስ ላይ ያለ ነው በት አዝማሚያቸውን ማየት ትችላላችሁ። ስለዚህ አኮርዲንግሊ ፕላን አድርጉ ፊውቸራችሁ ማለት ነው። በዚህ ሁኔታ ውስጥ በጥርጣ ውስጥ ያላችሁ ሰዎች፣ ያልወሰናችሁ ያልቆረጣችሁ ሰዎች ካላችሁ ጀስት ይህን ዜና ው አንፎርችኔት ነው። ነገ ሐሙስ ጁን ፋይቭ ከፎር ፒ ኤም ጀምሮ እኔ ልዩና ሳይን እንሄድበታለን። በድጋሚ ህግ ላይ ባልደረባዊ ልዩም ስኖ ትላንትና ይሄን ዜና አክቹዋሊ ያጋራኝ ሆፕ ቪዲዮ ይሰራበታል ወይም ደግሞ ነገ ላይቭ እንገባበታለን ላይቭ እሱ ላይ በደንብ እንውያይበታለን በዝርዝር። እስከዛው ድረስ ግን እንድታውቁት ይሁን። በነገራችን ላይ ከነገ ላይቭ ስርጭት በኋላ ደግሞ እዚህ ዋን ኪንግ ስትሪት ዌስት ነው ዓለም ሆቴሉ ይሳያስ፣ ዋን ኪንግ ስትሪት ዌስት የሚባል ሆቴል አለ። ብዙ ኢትዮጵያን አበሾች ተቀጥሮ የሚሰሩበት ትልቅ ሆቴል ነው፣ ፋይቭ ስታር ሆቴል። በጣም የሰራተኞች ደግሞ እስከ አራት ዶላር ያንሳል ከሌሎች ተመሳሳይ ሆቴሎች ከአራት ዶላር ያነሳ ስለሆነ የተቃውሞ ሰልፍ አለ። በነገራችን ላይ የሌበር ዩኒየኑ ተቃውሞ ሰልፍ ስላዘጋጀ ኢትዮጵያን የምትችሉ ወገኖች እዚ ዳውንታውን አካባቢ የሚሰሩ ሰዎች ነገ ፎርሰርቲ ጀምሮ ከሰዓት በኋላ እዛ እንድትገኙ ይሆን። እኛ ፋይፍ ላይ ጨርሰን የላይቭ ስርጭታችን ወደዛው እናምራለን። አይቲንክ ተገኝተን ለወገኖቻችን ለሌሎችም ጭምር አጋርነታችን ማሳየት አለብን። አይነው ኢትዮጵያ ውስጥ ሄዶ ለሂልተን ሆቴል ሰራተኞች ወይ ለዶክተሮችም አጋርነት ላሳይ ጥቁር አንበሳ ሆስፒታል ሂጅ ልትሰልፍ ምናምን ቢባል የማይታሰብ ነገር ነው። እንከሸከሻለን በትስስ ካናዳ ካናዳ መብት ነው። ሄዳችሁ ባይመለከታችሁም አሁን ኔ አይነቱ ሰው ምንም አይገናኝም። ከሆቴል ሰራተኞቹ ከሌበር ዩኒየን ጋር ግን ሄጄ ተቃዋሚ ንገልጻለሁ። ንግግር አምስት ስድስት ደቂቃ ሁሉ ሰጥተው ላደርጉሉ ይችላሉ። ንድ ሶሊዳሪቲ ሄደን እንድናሳይ ማለት፣ በተለይ አዲስ የመጣችሁ ሰዎች እዚህ አካባቢ ያለመዳችሁ እንደዚህ አይነት ቦታዎች ላይ መሳተፍ በጣም ብዙ አድቫንቴጅ አለው፣ ጠቀሜታ አለው። እንድትገኙ እርጅ አደርጋችኋለሁ። በጣም መገኘት አለባችሁ። ዋን ኪንግ ስትሪት ዌስት ነው። ዋን ኪንግ ስትሪት ዌስት ኪንግ እና ምን ላይ ነው? ያንግ ኪንግ ን ያንግ ስትሪት ላይ ነው። ትልቅ ሆቴል ነው። በጣም ተቃውሞ ሰልፋል እንድትገኙ ይሁኑ። ከዛ በተረፈ ፍርድ ቤት መልካም ውጤት እንዳገኝ ተመኙልኝ፣ ምኞታችሁን ግለጹልኝ። ዌል ፕሪፔርድ፣ በደንብ ተዘጋጅቻለሁኝ። የአፍሪካዊ ኬዝ ነው። ሳውዝ አፍሪካ ይኖረ ከ13 ዓመት በላይ ብዙ የታሸ የተቸገረ አፕሊኬሽናቸው ሪፊዝ ተደረገባቸው። ስለዚህ እሱን ቻሌንጅ እያደረገን ፌዴራል ኮርት ቀርበን አይ አም ሆፒንግ ፖዘቲቭ አውትካም ይኖረዋል ብዬ እንደ እስከዛው ድረስ፣ በኋላ ደግሞ ቪዲዮ መለሳለሁ በሌላ ቪዲዮ። በያላችሁበት መልካም የስራ ቀን፣ መልካም ምሽት፣ መልካም ጊዜ ሆላችሁ። የስ አንድ ነጥብ ኢሳያስ አስታውሶኛል። ይሄ ህግ ኢንትሮዩስ የተደረገው ሜ 27 ባለፈው ሳምንት ማለት ነው 2025 ነው። ሶ የሚጸድቀው ከዛሬ ስድስት ወር በኋላ ሊሆን ይችላል። ለምሳሌ ህግ ነው የሚወጣው በጣ ኢፌክቲቪቲው ኢፌክቲቭ የሚሆንበት ዴቱ ከዛሬ ከወጣ ኢንትሮዲስ ከተደረገበት ቀን ጀምሮ ነው። ኦኬ ከሜ 27 ጀምሮ ነው ኢፌክቲቭ የሚሆነው። ስለዚህ ዛሬ አፕላይ ያደረገ ሰው ፎር ናው በድሮ ህግ መሰረት ነው የሚዳኘው። ግን ከስድስት ወር በኋላ ይሄ ህግ ቢጸድቅ ዛሬ አፕላይ ያደረገ ሰው ላይ ማንፎርቹኔት ላይ አፕላይ ያደርጋል አንለስ ህጉ ካልተሻሻለ ሲወጣ ኖ ኖ ኢፌክቲቭ ዴቱ በጸደቀበት ዕለት ይሁን የሚል ተከራክረው ለምሳሌ ካላደረጉት በስተቀር ማለት ነው። ጀስት ይሄን እንድትርልት ያህል ነው። ጌት ሬዲ ረቂቅ አዋጅ ነው አልጸደቀም፣ ገና ጀስት እንድታውቁት ያህል ፕላን እንድታደርጉ ያህል እንዲያገዛቸው ብዬ ነው። መልካም ቀን።